ሰላም፣ እንደምንቆያችሁ ዲ በላይ ቮይስ ቤተሰቦቻችን ለሳቱ ያዝናችሁ መረጃዎችን እናስደምጣችኋለን። መረጃዎቻችን ሌሎች ቤተሰቦች እንዲደርሱ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎቻችን አመራል የአደረጃጀት ዜና ነው። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የቀኛ ዝማች ስሜና ደስታን ጅባራ ብርጌድ ለተከታታይ ቀናት የሻምበል መሪዎች፣ የሻለቃ መሪዎች፣ የብርጌድ አመራሮች እና መላው ብርጌድ አባላቶች በተገኙበት ጥልቅ ግምገማ በማድረግ ብርጌዱን ወደፊት ያሻግራሉ የተባሉ የብርጌድ አመራሮች ብርጌዱ ጠቅላላ አርበኛ በተገኙበት ሪፎርምም ተሰርተዋል። የሪፎርሙ እዝ አመራሮች እና ከፍተኛ የክፍለ ጦሩ አመራሮች በተገኙበት አደረጃጀቱ ተሰርቷል። በዚህ መሰረት እናስደምጣችኋለን። ሰብሳቢ አርበኛ የተዋለ በሬ፣ ምክትል አርበኛ በኛ አበባው መለሰ፣ ጦር አዛዥ አብራራ ፈንታሁን፣ ምክትል ጦር አዛዥ አማረ ወለሌ፣ ፋይናንስ በይነሳይ አጥናው፣ አደረጃጀት ሀብታሙ ምረት፣ ፖለቲካ ዘርፍ አስማመው ጸጋ፣ ሕዝብ ግንኙነት ዳግም ደሳለኝ፣ ጽፈት ቤት ደገፋ አወቀ፣ ቀጥነት ስር መንግስቱ ገበየው፣ ሎጅስቲክ ሸቴ ሞና፣ ስልጠና ፍሬው ደጋረገ፣ ኦርዲናንስ ሃምሳ አለቃ ባህሩ አያና፣ ወታደራዊ አስተዳደር አስራት ራት ሞና ኦዲተር በለጠ ውበት ግዢ ስለሽ አጥኖ ገንዘብ ያጅ ማዋዩ መብራት መብራት የሰው ኃይል መኮንን ታብራ ጤና መልካም መኮነን ዘመቻ ኃይል ምሬ ምክትል ዘመቻ ታሪኩ ወርቄ በየጦሩ አማካሪ አምሳ አለቃ ይበልጣል ቢትሮ በመሆን የተመረጡ ሲሆን በታማኝነት ለማገልገል ኃላፊነታቸውን ተረክበዋል። ሰበር ዜና! የታክሲ ስራ ማቆም አድማ ተጠራ። ራሳቸውን የአዲስ አበባ የታክሲ አሽከርካሪዎች ተወካይ ሲሉ መረጃ ያደረሱን ሰዎች ለሐሙስ ግንቦት ሰባት የታክሲ ስራ ማቆም አድማ መጠረታቸውንም አስታውቀዋል። እነዚህ አሽከርካሪዎች በመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑ ከ1500 ብር ቅጣት የተጣለባቸው በባዶ እጅ መግባትና የነዳጅ መሙያ ማጣት የዘውትር ተግባር ከመሆኑ ባሻገር በከፋው ጭቆናና ኑሮ ውድነት መኖር እንደከበዳቸው አክሎም ተናግረዋል። አፋብሃ ጎጃም ጃም 9ኛ ክፍለ ጦር ስር ያባይ ሸለቆ ብርጌድ ሰራዊት በትናንትናው እለት ባደረገው ማጥቃት በአገዛዙ ወታደሮች ላይ ከባድ ሰባዊና ቁሳዊ ኪሳራ አድርሷል ሲል የአፋብሃ በጎጃም አስታወቀ። ከጧቱ አንድ ሰዓት ገደማ የጀመረው ውጊያ እስከ 10 ሰዓት ድረስ የዘለቀ ሲሆን በዚህ 29 የመከላከያ ሰራዊት፣ 13 የሚሊሻ አባላት በድምሩ 42 ያገዛዙ ወታደሮች ሲገደሉ ሰባት የሚሆኑት መቁሰላቸውንም በላይ ቮይስ ሚዲያ ከአፋብሃ በጎጃም ህዝብ ግንኙነት መምሪያ ያገኘው መረጃም ያመላክታል። ማ ታላቅ ጀብድ ተሰርቷል። ይህ አባባ በጎንደር የራሳ ሞራ ኮር ሰራዊት በሰሜን ጎንደር ዞን አዳርቃይ ወረዳ ስር የምትገኘው ዛሬማ ከተማን በመቆጣጠር ያገዛዙ ወታደሮች የካምፕ ዶግ አመድም አድርገውታል። በርካታ ቁጥር ያለው የጠላት ኃይል ልክ እንደደረቀ ዛፍ ቅጠል ረግፏል። የተረፈው ምግራው ጭኝም ፈርጥጧል። በአሁኑ ሰዓት ከተማን በቁጥጥራቸው ስር ያደረጉት የራስ አምራው ውብነህ ልጆች ተቆርጦ የቀረ የጠላት ኃይል ካለ ለመያዝ አሰሳ ስራ እየሰሩ እንደሚገኙ መረጃዎቻችን ያመላክታሉ። ተናግሪ ያለው ከተሜም ገጠርም የሚበል አበቃል ደቀቀ፣ በማለት መልእክታቸው የአማራ ፋኖን በጎጃም አድርሰዋል። የጤና ሙያተኛውን ቢሲል ቤት ውስጥ ሚስትን አቅፈ ቁጭ ያልክ በሙሉ ይህን ወርቃማ እድል ተጠቀም። ዋና ጉዳዩ አንተ ስለተቃወምክ ሳት ስርዓቱ ይቀጥላል ማለትም አይደለም ሲሉ አሳውቀዋል። አንተ ሳትቃወም እኛ ልጆች ባፈሙዝ ፖለቲካም የአብይን ስርዓት ማጅራቱን መተን ጥለናል። አሁን የቀረን ማጅራቱን የተመታውን ስርዓት የወደቀበት ቦታ ላይ እንደውሻል ክፍክፍ መርዙ ተዝረብርቦ የቆየ እንዳይበክለን በጋራ መርዙን ጠራርጎ መቅበር ላይ በጋራ ንቁም። ያመረፋነ ወደ አንድ መምጣቱን በጤናው ዘርፍ ላይ ያሉ ወንድሞቻችን በጀመሩት ትግል አብይና ቡድኖቹ መላቀጡ ጠፍቶባቸዋል። እንድምነቶች ድሉ እጃችን ላይ ነው፣ እኛ አሸንፈናቸዋል ጸበል ገብተው እንደሚለፈልፍ ጋምት የስርአቱ አጋፋሪዎች እየለፈለፉ ነው። ነገ እንደምትዛዘብ አደራ አደራ አደራ። እምቢ ያለ አስፈሪ ግርማ ሞገስ ይላበስ ከበር ቆሻሻውን ስርዓት ቀብሮ ወርቃማ ስርዓት ይገነባል። አበቃ አለቀ ደቀቀ ሲሉም መልእክታቸውን አስተላልፈዋል። ከአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጣይ ክፍለ ጦር መዝገበ ጮቄ ብርጌድ ለመምህራን ያስተላለፈው መልእክት እንደሚከተለው እናስደምጣችኋለን። በዛሬው ዕለት በሰዲያ ወረዳ ያሉ መምራም ስብሰባ መጥራቱ ይታወቃል። ነገር ግን በዚህ ስብሰባ መሳተፍ ፈጽሞ የተከለከለ መሆን አውቃችሁ ስብሰባ ከመግባት እንድትቆጠቡ እናሳስባለን። ይህንንም ተላልፎ የተገኘው የትኛውም አካል የማያዳግምና አስተማሪ የሆነ እርምጃ የምንወስድ መሆኑን ከወዲሁ እናሳስባለን። የአማራ ፋኖ በጎጃም ሀዲስ ዓለማየሁ ሰባተኛ ክፍለ ጦር ከአዋበል ወረዳ መብረቁ ብርጌድ የጎበዝ አለቆች ጋር በህዝባዊ አስተዳደር፣ በፍትህ አሰጣጥ፣ በሎጂስቲክ አሰባሰብ ና መዋቅራዊ ስራ አሰራር ብሎም የወል መሬት አጠባበቅና አጠቃቀም ዙሪያ ከፍተኛ ውይይትም አድርጓል። በዚህም ውይይት ሁሉም በተሰጠው ኃላፊነት በርትቶ በመስራት ትግሉን በፍጥነት ለመቋጨት የበኩሉን እንዲወጣ መልእክትም ተላልፈዋል። የየስራ ድርሻቸው ለይቶ የማሳወቅ ስራም ተሰርቷል። በዚህ ውይይት የአዲስ ዓለማየው ሰባተኛ ክፍለ ጦር አመራሮችም ተገኝተዋል። አርበኛ ክንፍ መላከ ካሳ ዋና ሰብሳቢ፣ ፋኖ ግዛው ሎጂስቲክ ኃላፊ፣ ፋኖ መምህር እንደሰው ታምሮ ህዝብ ግንኙነት ፋኖ ፋንታውን ሙሉ የመብረቅ ብርጌድ ዋና ሰብሳቢ በውይይቱ ላይ ተገኝተውም ድርጅታዊ መልእክትና አቅጣጫውም ሰጥተዋል። በደብረ ማርቆስ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የነርስ ባለሙያና በበጎ አድራጎ ስራ ከፍተኛ ተሳትፎ ያላት ሲስተር አዱኛ በላይ በሆስፒታሉ በተደረገው የጤና ባለሙያዎች ንቅናቄ ሰልፍ እንዲካሄድ ቅስቅሰሻል በሚል በሆስፒታሉ ስራ አስኪያጅ አቶ አንዱ አለም ጥቆማ አረብለት፣ በአገዛዙ ቅጥረኛ ታፍና እንድትታሰር አድርጓል። አሁን ላይ በደበረ ማርቆስ ከተማ ሶስተኛ ፖሊስ ጣቢያ ታስራ ትገኛለች። ምስራቅ አማራ ኮር ሁለት ዞብናምባ ክፍለ ጦር ቆቦ ከተማ ዙሪያ ታላቅ ጀብድ በመፈጸም ድል ተጎናጸፈም። ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር ሁለት ዞብናምባ ክፍለ ጦር አንደኛ ሻለቃን ቀኝ ግንቦት ሶስት አመሻሽ ቆቦ ከተማ ሆርማታ ዴ ሰፈር የደፈጣ ጥቃት በመፈጸም በርካታ ዙፋን ጠባቂ የሰራዊት ሞትና ቁስለኛ በማድረግ ታላቅ ጀብድም ፈጽመዋል፣ ድልም ተጎናጽፈዋል። ጥናት ቆቦ ከተማ በቅርብ ርቀት ጥቁር አስፓልት ላይ የተመታው ጠላት በእጅጉ የተደናገጠ ሲሆን የማጥቃት እቅዱን በተደጋጋሚ የደፈጣ ጥቃት ተቀናጭፎበት ተውለክልኮም ይገኛል። በዚህ ጠላት ከውጊያ ውጭ መንገድ በተዳከመበት በደፈጣ እየተመታ ተሰላችቶ በበርካታ አካባቢዎች እየተበተነ ፋኖውን እየተቀላቀለ ይገኛል። ዶክተር ይወንታል ዳኛቸው ይባላል ቢቸና ከተማ የመጀመሪያ ደረጃ ሆስፒታል የጤና ባለሙያ ነው። በቢቸና ከተማ የመጀመሪያ ደረጃ ሆስፒታል የሚገኙ ጤና ባለሙያዎች በደረሰባቸው የኑሮ ውድነት በተደጋጋሚ የደሞዝ ጭማሪ የጠየቁ ቢሆንም መልስ ባለማግኘታቸው ግንቦት 1 2017 ዓ.ም ተምረት ሰልፍ መውጣታቸውን ተረጋግጠዋል። አገዛዝ ስርዓት የጤና ባለሙያዎችን የደሞዝ ጥያቄ ከመመለስ ይልቅ ሰልፍ የወጡ የጤና ባለሙያዎች ግንቦት ሶስት ማሰራቸውን ተረጋግጧል። ዶክተር ይወና ታንዳኛቸው መታሰር ያንገበገባቸው ብቻ ነው። የመጀመሪያ ደረጃ የጤና ባለሙያዎች ዶክተሩ ግንቦት 5 2017 ዓ.ም ተመረተ የማይፈታ ከሆነ የሥራ ማቆም አድማ እንደሚያደርጉ የደረሱ መረጃዎች ያመላክታሉ። ጥልቅ ግምገማና ውይይት በማድረግ የውስጥ ችግሮች መፍታትም ተችሏል። የአፋጎ ሁለተኛ ተፈራ ዳምጤ የክፍለ ጦር ዮሐንስ አለማየሁ ብርጌድ የውስጥ ችግሮቻቸውን በመፍታት አንድነትን ማጠናከርም ተችሏል። ረጅም ጊዜ በብርጌድ ውስጥ ወንዝ እንደመከፋፊያነት በመጠቀም ክፍተት ተፈጥሮ መጠላት ላይ የተባበረ ክንድ ለማሳረፍ ችግር ሆኖም ቆይቷል። ይህንንም ችግር በዘላቂነት ለመፍታት የአፋጎ ከፍተኛ አመራሮች የክፍለ ጦር አመራሮችን በተገኙበት ከሳምንት በላይ ከእጅቶ ሁሉንም የብርጌዳ አመራሮች ጠልቅ የሆነ ሂስ ግለ ሂስ በማድረግ በመገምገም ችግሮችን በመለየት ችግሩ መፍታትና የውስጥ አንድነትን መፍጠርም ተችሏል። ከአመራሩ ግምገማ በኋላ የሻለቆ አመራሮችን ጨምሮ ሰልጠን የተሰጠ ሁሉንም የብርጌዳ አመራሮችና ሙሉ አባሉን በአንድ ላይ በመሰብሰብ የግምገማ ሂደቱን አቅርቦ በማስተማመም ሁሉንም ሻለቃዎችና አባሉን ባስደሰተ መልኩ ችግሩ መፍታትና አንድነትን ማምጣትም ተችሏል። ችግሩ ከተፈታ በኋላ ባሉ የሻለቃ አመራሮችና ዘመቻዎችን መርጦ በሻለቃዎች መካከል ቁሳዊና የአቅም ተፎካካይነት ለመፍጠር እኩል ሰባዊና ቁሳዊ ወዛ በማድረግ መድረኩም ተጠናቋል። የችግር ተፈቶ የውስጥ አንድነታችን እንዲጠናከር ደከመኝ ሳለችኝ ሳትሉ ወድ ጊዜያቸው ላይ ብዙ ጊዜ አባክናቸው ችግሩን በመፍታት የውስጥ አንድነታችን እንድናጠናክል አድረጋቸውን የአፋጎና የክፍለጦር አመራሮችን ላቅ ያለ ምስጋና በብርጌዳችን ስም እንገልጻለን ተብሏል። አንድ ግለሰብ ሰከላ ወረዳ ግሽ አባይ ከተማ የመሸገውን ወራሪ ኃይል ሲያሸብረውና ሲያስተኩሰው ውሏል። ነገሩ እንዲ ነው። አንድ ሰው ከገጠር ወደ ከተማ በመኪና ተሳፍሮ ይመጣል። ይህ ሰው አሮጌው ከተማ ከሚባለ ኬላ ፍተሻ ላይ አልፈተሽ ሚልና ይሮጣል። አሸባሪው ኃይል ተኩስ ከፍቷል። ተኩሱንም የሰማ በተለያዩ ቦታ በመሸገው ኃይል ምንም ሳይ ከተማ ከአንድ ሰዓት በላይ በተኩስ አናውጡ አርባ ትምህርት ቤት የመሸገውን የብልጽግና ወራሪ እና ሜኔሻ ወደ ግሽት ሲሮጥ ያዩ፣ ምናልባት ኢትዮጵያ የባጭር ርቀት በመቶ ሜትር ቢወዳደሩ ሪከርድ እንደሚሰብሩም ጥርጥር የለውም ይላል። በየሻይ ቤቱ የተቀመጠ ሚኒሻና መከላከያ ሂሳብ ሰብሳቢ ክፍል ይሮጥማል። እረስንቱ በደንጋጤ ለሸ የተጣለ በራደፍቶ ይሮጥማል። ከተማዋ በአንድ እግሯ ቆመች። በየቦታው ይተኩ። ይህ በእንዲህ እያለ ይህ የሮጠ ሰው ከተማ ላይ ተያዘ። ሲታይ አእምሮ ህመምተኛ ሆኖም ተገኝቷል